ሰላም ውድ የቻናል ቤተሰብ ተከታታዮች፣ በጎጃም ያሉ ወንድሞች የመንግስትን ጥሪ ተቀብለው እየተቀላቀሉ ይገኛሉ። እንዲሁም በሸዋ በተመሳሳይ መልኩ በዛሬው ዕለት በርካታ ወንድሞቻችን የመንግስት ጥሪ ተቀብለዋል። ስለዚህ በሰፊው የምናነሳው ጉዳይ እንዳለ ሆኖ ጠቅላይ ሚኒስትሩ ከፈረንሳይ መንግስት ጋር መጠነ ሰፊ ውይይት እንደሚያደርግ እየተገለጸ ነው። እንዲሁም ደግሞ ጠቅላይ ሚኒስትሩ ወደ ጠፈር ጉዞ እንደሚያደርግና ለዓለም ስለ ሰላም መልእክት እንደሚያስተላልፍ ስለተባለው ጉዳይ የማነሳው ይሆናል። እንዲሁም ደግሞ ፋኖ ስብሰባ አድርጎ ሰሞኑ ነው የስልጠና ደረጃ ሲሰጧን እነዚህም በተመለከተና ሌሎችን የምናነሳ ጉዳዮች ይሆናሉ። ስለዚህ አዲስ የሆነ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ ከወዲሁ በአክብሮት እየጠየኩኝ እስከ ፕሮግራም ፍጻሜ ከኔጋ አብራችሁ ተቆዩ ዘንድ ከወዲሁ በአክብሮት እጠይቃለሁኝ። በተለይ በርካታ ወንድሞቻችን የመንግስትን ጥሪ እየተቀበሉ በሰላማዊ መንገድ እየተቀላቀሉ ይገኛሉ። በተለይ ሰሞኑን በሰሜን ሸዋ ዞን ነው። ሚዲያ ወረም ወረዳ ተብሎ በሚታወቀው ሬማ ከተማ ላይ ሲንቀሳቀሱ የነበሩ ወንድሞቻችን የመንግስት ጥሪ ተቀብለው በዛሬ ውል በርካታ ወንድሞቻችን ተቀላቅለዋል። በተለይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከፍተኛ የመንግስት የስራ ኃላፊዎችም እንዲሁም ደግሞ የሰሜን ሸዋ ዋና አስተዳዳሪ መካሻ አለማየ በተገኘበት ደማቅ አቀባበል ተደርጎላቸዋል። እንዲሁም ደግሞ ውይይት አድርገዋል። የመንግስትም ድጋፍ አብሮ እንደማይለያቸው በዚሁም መግለጫም ሰጥቷል። በተለይ በሰሜን ሸዋ ዞን ሳናነሳ ማናልፈው ጉዳይ በርካታ ወንድሞቻችን ሰሞኑን በተከታታይ ገብተዋል። በዛሬው ዕለት የገቡት በሰሜን ሸዋ ዞን ሜዳ ወረም ወረዳ ተብሎ በሚታወቀው ሬማ ከተማ ላይ ሲሆን ከትናንት በስቲያ ደግሞ በዚሁ በሰሜን ሸዋ ዞን መርሃ ቤት ወረዳ የነበረው ወንድሞቻችን እንደገቡ እናሰውሳለን። ከትናንት በስቲያ መርሃ ቤት ወረዳ የነበረው ወንድሞቻችን ሲገቡ በዛሬው ዕለት ደግሞ ሜዳ ወረም ወረዳ ተብሎ በሚታወቀው ሬማ ከተማ ላይ የነበሩ ወንድሞቻችን ናቸው የገቡት። ስለዚህ በእነዚህ ሲገቡ እንግዲህ የሃይማኖት አባቶች በተገኙበት የሀገር ሽማግሌዎች፣ እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ከክልል እስከ ዞን ድርስ ያሉ የመንግስት ስራ ኃላፊዎች በተገኙበት ደማቅ አቀባበል ተደርጎላቸውን፣ እንዲሁም በተመሳሳይ መልኩ በሰሜን ጎጃም ዞን በደቡብ አቸፈር ወረዳ የነበሩ ወንድሞቻችን የመንግስትን ጥሪ ተቀብለው በሰላማዊ መንገድ ገብተው ተቀላቅለዋል ማለት ነው። በተለይ እዚህ ጋር ሳናነሳ የምናልፈው በሰሜን አቸፈር ጎጃም ተብሎ የሚታወቀው ከባህር ዳር የ50 ኪሎ ሜትር ርቀት የሚገኘው ዱር ቤቴ ከተማ አካባቢ የነበረ ባቸፈር ወረዳ ዱር ቤቴ አካባቢ በተለይ የዘመነ ካሴ የስጋ ዘመድ በተለይ ወይም ደግሞ የቅርብ ጓዶቹ የሚባሉት እነዚህ የመንግስትን ጥሪ የሰላም ጥሪ ተቀብለው የተቀላቀሉበት ቦታ መሆኑ ነው። በእጅጉ በእጅጉ በጣም ከሚገርሙ በእጅጉ በርካታ ወንድሞቻችን የመንግስትን ጥሪ የተቀበሉ እየተቀላቀሉ ነው የሚገኘው። በጣም በጣም በሚገርም ሁኔታ ሌላኛው ጉዳይ ጠቅላይ ሚኒስትሩ ወደ ፈረንሳይ እንዳቀኑ እየተመለከተ ምልክት ነበረ። በዚህም ከፈረንሳይ መንግስት ጋር እንደደረሱ በተለይ በፈረንሳይ መንግስት ሲገቡ በብሔራዊ ኃላፊዎች ኃላፊዎች በሙዚየም የአቀባበል ስነ ስርዓት ተደርጎላቸው ደማቅ አቀባበል የተደረገላቸው እንዲሁም ደግሞ የስራ ባልደረቦችን ጨምሮ ማለት ነው። ስለዚህ ከፈረንሳይ መንግስት ጋር በሁለትዮሽ ጉዳዮች በስራ በማህበራዊ በተለያየ የስራ ዘርፎች ከፍተኛ ውይይት እንደሚያደርግ እየተገለጸ ነው የሚገኘው። ሌላኛው ጉዳይ በጣም ባንክሮት የምናየው ጉዳይ ጠቅላይ ሚኒስትሩ ወደ ጣፋር ሊጓዙ ነው፣ ለዓለም የሰላም መልእክት ሊያስተላልፉ ነው ስለተባለ ጉዳይ እዚህ ጋር አየዥ አንድ ነገር ላንሳላችሁ። ጠቅላይ ሚኒስትሩ እንግዲህ የክብር ሽልማት ወደ አውሮፓ አንዴ እንደተጓዘ እናስታውሳለን። በተለይ በሰይፉ ሾው ላይ እንዳያችሁት በግል አውሮፕላን ሳይሆን በህዝብ አውሮፕላኑ ተጉዞ የነበርት ለምን ተብሎ ጥያቄ ሲጠይቅላቸው ለራሴ ጉዳይ የምጓዘው በግል አውሮፕላን ሳይሆን በህዝብ አውሮፕላን ነው። ምክንያቱም በሀገር በጀት መሄድ የለብኝም፣ የሀገር ኢኮኖሚን ማባክን የለብኝም፣ በራሴ ጉዳይ በራሴ ወጭ ነው መሄድ ያለብኝ ብሎ በራሱ ወጭ እንደተጓዘ እናስታውሳለን። ስለዚህ ወደ ጥፍር የሚያደርገው ጉዞ በራሱ ወጭ ነው፣ በሀገሩ ወጭ ነው ወይስ በአለም ወጭ ነው የሚለውን ጉዳይ ከዚህ ጋር አያጅላችሁላል ምክንያቱ ጠቅላይ ሚኒስትሩ ለሀገር ኢኮኖሚ የሚ ሳስብ እንደመሆኑ መጠን ለጠፈር ጉዞ የሚያደርጉ ብዙ ሰዎች በዓለም ቁንጮ አንድ የሚባል ባለሀብቶችና እንዲሁም የጠፈር ባለሙዎች ብቻ እንደነበሩ እናስታውሳለን። ስለዚህ ጠቅላይ ሚኒስትሩ በሀገሪቱ ወጪ ወይም በግል ወጪ የሚባለው ጉዳይ እንደማያደርገው ይታወቃል። ምክንያቱም ለሀገር ኢኮኖሚ በእጅጉ የሚያስብ ተቆርቋሪ፣ ለሀገር አሳቢ እንደመሆኑ መጠን ስለዚህ ወይ ስፖንሰር ካላገኘ ጠቅላይ ሚኒስትሩ እንደዚ አይነት ጉዳዮችን ለሀገር በጥንቃቄ የሚሰራ መሆኑን እዚሁ ላስገነዝባቸው ስለፈለኩ ነው። ምክንያቱም ለግልሽ ሽልማት እንኳን ሲጓዝ በሀገር ኢኮኖሚ ሳይሆን በኪሱ በራሱ ወጪ እንደሄደ ለአገር ኢኮኖሚ ምን ያህል ቅድሚያ እንደሚሰጥ በጣም የሚያስብ መሆኑን ላስገንዝባችሁ ስለፈለግኩኝ ነው። እና ይህ በዚህ ግንዛቤ ብትይዙት የሚል መልእክቴ ለማሳለፍ። ሌላኛው ጉዳይ ፋኖ ሰሞኑ ባደረገው ስብሰባ የስልጣና ደረጃዎች ሲሆን ሰጥቷን። በተለይ በዚህም ጀኔራል ተፈራ ማሞ ሰብሳቢ ሲሆን፣ ዘመነ ምክትል ሰብሳቢ፣ ሀብቴ ወልዴ ጠቅላይ አዛዥ፣ መረቴ ወዳጅነት ዘመቻ መምር ኃላፊ አስረስማረ አስተዳደር ሄኖክ ፖለቲካ ዘርፍ ኃላፊ ደሳ ላይ ሎጂስቲክ እያደረጉ ስልጣን ደረጃጀት ሹመቶችን ሰጧን ማለት ነው። እነዚህ ወንድሞቻችን በቀጣይ እንግዲህ የመንግስት ጥሪ በሂደት እንደሚቀበሉ ተስፋ እናደርጋል። ምክንያቱም በርካታ ታጣቂ ወንድሞቻችን በደቡብ ጎንደር ዞን እንዲሁም አጠቃላይ ጎንደር፣ ወሎ፣ አቸ ሰሜን ሸዋ እንዲሁም ደግሞ በጎጃም ያሉ በርካታ ወንድሞቻችን ለተከታታይ ሳምንት እየገቡ ይገኛል። የመንግስትን ጥሪ እየተቀላቀሉ ኢትዮጵያን ወደ ሰላማዊ መንገድ አብረን ከጎን እንቆማለን በማለት እየገቡ ነው የሚገኙት። ስለዚህ በእጅጉ እናመሰግናለን ማለት ነው። በዚህ አጋጣሚ እጅግ በጣም ከሚገርመው እነዚህ ወንድሞቻችን የሰላም ጥሪ ተቀብለው ወደ መንግስት ሲመጡ መንግስት ደማቅ አቀባበል እያደረገ እንዲሁም ደግሞ ድጋፉ ከጎን ሳይለይ ነው። ለአብነት ያህል ሰሞኑ ያየ ነው። በሰሜን ሸዋ ዞን ሲገቡ የሃይማኖት አባቶች በተገኙበት የሀገር ሽማግሌዎች ገኙበት ከፍተኛ የመንግስት ስራ ኃላፊዎች በተገኙበት እንዲሁም ደግሞ ራሱን እንኳን የሰሜን ሸዋ ዞን ዋና አስተዳደር በተገኘበት ደማቅ አቀባበል እንዲሁም ደግሞ ከፍተኛ መኮንኖች በተገኙበት ነው ደማቅ አቀባበል የተደረገላቸው። ይህ ደግሞ ተጠናክሮ እንደሚቀጥል የአማራ ክልል ርዕሰ መስተዳደር አረጋ ከበደ አክለው ተናግረዋል። ድጋፋችን አጠናክረን እንደምንቀጥል ለእነዚህ ደጋፋችን በሚፈልጉት በሚሳትፉበት መልኩ የመንግስትም ድጋፍ ከጎናቸውም እንደሚሆን ነው አክለው የተናገሩ። ስለዚህ የሰላም መንገድ እንግዲህ የመንግስት ጥሪ ለሚቀላቅሉ ወንድሞቻችን የመንግስት ድጋፍ ከጎን እንደማይለይ በዚሁ አጋጣሚ መንግስት አጠናክሮ እንደሚቀጥል ተናግሯል። በተለይ ደግሞ ልዩ የሚያደርገው እነዚህ ከፍተኛ አመራሮች ምን ያህል ለሰላም ያላቸው ዘብ መቆም በጣም የሚገርም ነው። ምክንያቱም በተገኙበት ከፍተኛ የሆነ ደማቅ አቀባበል ሲያደርግላቸው እየተመለከተ ነው የሚገኘው። ስለዚህ ኢትዮጵያ ለዘላለም ትኖር፣ ሰላም ለኢትዮጵያ ይሁን። ሁላችን ለሰላም እያንዳንዳችን በተሰለፈበት ዘብ መቆም አለብን ሚለውን መልዕክት ጨምሬ ማስተላለፍ እፈልጋለሁ። አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁን። በአዲስ ቪዲዮ እስክንገናኝ መልካም ውሎ